አክብሮታዊ ሰላምታችንን በያላችሁበት ድረስ ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እመቤቱነኛው ነኛው አብራችሁኑኑ ቀዳሚ ወዳደረግ ነው መረጃ አልፋለሁ። በ2017-18 የምርት ዘመን የተሻለ ምርት ለማግኘት ሁሉም አካል ለሰላም መረጋገጥ መስራት እንዳለበት የማዕከላዊ ጎንደር ዞን የወገራ ወረዳ አርሶ አደሮች ጠየቁ። በሰላም እጦት ምክንያት ባለፈው የምርት ዘመን የምርት መቀነስ መኖሩን የጠቀሰው የወረዳ ግብርና ጽሕፈት ቤት አርሶ አደሮችን በሙሉ አቅሙ ለመደገፍ ዝግጁ መሆኑን አስታውቋል። አገኘው አበባው ተጨማሪ ያለው በክልሉ በተፈጠረው የሰላም እጦት አርሶ አደሮች ተረጋግተው ማሳቸው መንከባከብ ባለመቻላቸውና ማዳበሪያና ምርጥ ዘር በወቅቱ አለመቅረቡ ማምረት የሚገባቸውን ያህል ምርት እንዳላመረቱ በማዕከላዊ ጎንደር ዞን የወገራ ወረዳ አርሶ አደሮች ተናግረዋል። አዝመራው ባለፈው መቼም የዝናብና የብጥብጥ ጉዳይ የሆነ ያው ገበሬው ካምስ ነው የሚኖረው የከብት ግልገል የበግልገል ሲለይ ሲታገት በነበረው የሰው የሚታገት ጊዜ ሆኖ መንቀሳቀሻ ሰው ጠፍቶ ትልቁ ትልቁ ጸጥታ ስለለ ነው። ምርጥ ዘር ምርጥ ዘር ለምሳሌ ሲባል ቢራ ገብሳ አለ፣ በቆሎ አለ፣ ስንዴ አለ፣ ጤፍ አለ፣ የተለያዩ ዘርት አይነቶች አሉ። እነሱ አንደኛ በሰዓት አይቀርቡም። ለማምረት በጣም ከባድ ሆኗል። ከባድ የሆነበት ምክንያት ምንድን ነው? ይህን የግብዓት አቅርቦት በሰዓቱ አለማግኘቱ፣ በሰዓቱ አለመገኘቱ የምርት መጠን አጠቃላይ ቀንሷል። በቃ ለ2017-18 የምርት ዘመን አርሶ አደሮች የግብርና ስራቸውን እንዲያከናውኑ ሁሉም አካል ለሰላም መረጋገጥ የመፍትሄ አካል እንዲሆኑ የጠየቁት አርሶ አደሮቹ የማዳበሪያና ምርጥ ዘር አቅርቦትም መዘግየት የለበትም ብለዋል። ሰኔና ግንቦት ላይ መዘራት እየተፈለገ አቅርቦቱ የሚመጣ መቼ ነው? ሰኔ ግማሽ በኋላ ነው። በሚበቅልበት ሰዓት እየተዘራ ገበሬው የሚፈልገውን ምርት ማግኘት አልቻለም። ከባድ የሆነበት ምክንያት ምንድን ነው? ይህን የግብዓት አቅርቦት በሰዓቱ አለማግኘቱ። ሰላሙ ደግሞ በዛ ደግሞ እንደዚህ አጠናክሮ ቢያቆምልና ትክክለኛ ሰላም ሆኖ አርሰን ለመብላት ተግባር ይሆናል። ምርተ ምርት እንድንጨምርም ማዳበሪያ እንዲመጣልና ጥራገብስ እንዲመጣልና እንዲሆን በወገራ ወረዳ በ2015-16 የድረ ምርት ግምገማ እንደሚያሳየው በሄክታር ከ25-30 ኩንታል ምርት እየተገኘ ሲሆን በ2016-17 የምርት ዘመን ግን ከ17 እስከ 21 ኩንታል በሄክታር ብቻ ነው የተገኘው። ይህ ማለት 10 ኩንታል በሄክታር የምርት መቀነስ እንዳለ የጠቀሱት የወረዳው ግብርና ጽሕፈት ቤት ኃላፊ ቻሊ አዛኔ የሰላም ጦቱ ለምርት መቀነስ ዋና ምክንያት መሆኑን አንስተዋል። በሰዓቱ ማተኛ ገብቶ የሙያ ድጋፍ አድርጎ ከአረም ጋር ተያይዞ ከእርሻ ድግግሞች ጋር ተያይዞ ከዘር ጋር ተያይዞ ሰፊ የሆነ ችግር ያለበት ወረዳ ነው። 2015/2016 የምርት ዘመን ከነበረው በግማሽ ደረጃ ማለት ቻለ እየቀነሰበት ለምን የሟተኛ ኢንተርቬንሽን የለውም፣ ድጋፍ የለውም። ለ2017/18 የምርት ዘመን ሰላም ከተረጋገጠ አርሶ አደሮችን ለማገዝ ዝግጁ መሆናቸውን ኃላፊው ጠቅሰዋል። መጨረሻ መፍትሄ የሚሆነው እንግዲህ ፈጣሪ የመጀመሪያው ሰላም ሰላም እንዲሆን ነው። አሁንም አንጻራዊ ሰላም አለ፣ ከፊት ከነበረው ይሻላል። ሟተኛውን ቀበሌ ገብቶ መስራት ጀምሯል። በሁለት ቀን ያሰራጭናል። መደበሪያ ሲመጣ ማን ነው ወልከሰው ታጅ ሆኖ የሚመጣ ስለዚህ በወቅቱ አይደርስም ነው እንጂ ከእኛ ከደረሰ በኋላ ፋዱር ሎስ ለወሰር ምች የለበትም። እኛም መጋዝናችን በቡ ንጹህ አድርገን እየጠበቅን ነው። ያስገባ ማየት አስቀምጠናል። የወገራ ወረዳ ምክትል አስተዳዳሪ ጋሻው የማታው አርሶ አደሮች እንዲያመርቱ የአካባቢው ሰላም መረጋገጥ ወሳኝ በመሆኑ ለሰላሙ እየሰሩ መሆናቸውን ተናግረዋል። በየቦታው የሚያደናግረን አካል እስካልገጠመን ድረስ ፍጹም ሰላም እየሆነ የሚመጣ ለምን ከሆነ አሁን ጥሩ ነገሮች አሉ ተስፋ አለው። አሁን መደማመጥ ጀምሯል። ማህበረሰባችንም ፍጹም ሰላማዊ በሆነ በወቅቱ የሚገባበት ሁኔታ አሁን የግብርና ማተኛውም ወደ ቀበሌ ስለወረደ ማን አርሶ አደር በትክክል ወሰደ የትኛውም ማሳው ላይ ዘራው ብለን እስከ ተጠያቂነት ጭምርት ናሰባን ያለ ማዳበሪያ ለአርሶ አደሩ በፍታዊነት እንዲደርስና ሕገወጥ ተሳታፊዎችን ለመቆጣጠር ግብረ ኃይል ተቋቁሞ እየተሰራ መሆኑን ምክትል አስተዳዳሪው ገልጠዋል። በተቀናጀ የተፋሰስ ልማትና በከተማ ግብርና ስራ ኑሯቸው መሻሻሉን በጎንደር ከተማ የሴፍትኔት መርሃ ግብር ተጠቃሚዎች ተናገሩ። በተቀናጀ የተፋሰስ ልማትና በከተማ ግብርና ከ20700 በላይ ነዋሪዎች ተጠቃሚ መሆናቸውን የከተማ አስተዳደሩ ምግብ ዋስትናና ሴፍትኔት ጽህፈት ቤት ገልጿል። ያየፈንቴ ዝርዝር አለው። አዳኒ ማታና አረጋዊን በየነ የጎንደር ከተማ ነዋሪ ናቸው። በሴፍቲኔት መርሃ ግብር ወደ ስራ ከመግባታቸው በፊት በአናጺነትና በቀን ስራ ላይ በመሰማራት ኑሯቸውን ለመቀየር ቢሞክሩ እንዳልተሳካላቸው አንስተው ከ2015 ዓ.ም ጀምሮ በሴፍቲኔት መርሃ ግብር በተቀናጀ የተፋሰስ ልማትና በከተማ ግብርና ስራ ላይ የስራ እድል ተፈጥሮላቸው ወደ ስራ በመግባታቸው የተረጋጋ ኑሮ ለመምራት እንዳስቻላቸው ይናገራሉ። ውሃ በማምጣት በማመላለስ አረምን፣ እርከንን በመስራት ይኸው ስራችን እየቀጠልን እንታያለን። ቀጠልን ተያያለን። በተማርነው በሰለጠነው መሰረትም ሱቅ ያለው በሱቅ መድቧል። በተለቀቀው ብራችን አናጽ ያለው የቀን ብሬ ለመጫወቻ መጫወቻ መዝናኛ እንጂ ቡክ አይቻላ አውቅም። እዚህ ሴፍቲነት ከ2015 ጀምሬ እንደገባሁት ግን ጥሩ ውጤት እያገኘው ነው። ይህም በማን ነው? በሴፍቲነት የተነሳ ነው። ፓፓያ፣ ማንጎ፣ አቮካዶ፣ ዘይቱን ቡና ነው ያለበት። ይህ ሁሉ እያንዳንዱ ሰራተኛ ከ15 በላይ ችግኝ ይንከባከባል። እኔ ለራሴ ቀን ስራ ሰራተኛ ነ የነበርኩ፣ እዚህ ስራ ከገባው ግን በትርፍ ሰዓቴ እሰራለሁ፣ እቆጥባለሁ። አሁን አራት በግ ገዝቼ እያረባው ነው። ሴፍትኔት ከጀመርን ጀምሮ ይቆጠባል ማንኛውም ሰው ማለት ነው። የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ጽህፈት ቤት የዘላቂ ኑሮ ማሻሻያ ባለሙያ ተፈሪ ቻሌ በተቀናጀ የተፋሰስ ልማትና በከተማ ግብርና ከ2700 በላይ ሰዎች ተጠቃሚ ማድረግ እንደተቻለ ገልጿል። በጣም የተራቆተ ቦታ እርከን ሰርተን ተፋሰስ ልማቱን አምጠናል። ከዛ በኋላ ደግሞ ወደ ከተማ ግብርና ፍራፍሬዎችን እየተከልን ተጠቃሚ እንዲሆን ያደረግንበት ሳይት ነው ማለት ነው። ከተማ አስተዳደሩ አስር ሄክታር መሬት ነው ያመቻቻልን። እዚህ ውስጥ እንግዲህ በጣም የተለያዩ የፍራፍሬ ዝርያዎች አሉ እንደ ማንጎ ዘይቱን አቮካዶ ሎሚ ቡና የመሳሰሉ ቋሚ አትክልቶችን ተክለናል ማለት ነው በቁጥር ደረጃ አስር ሺህ ይደርሳሉ እንደ ከተማ አጠቃላይ ያለን ተጠቃሚ አንደኛ ሁለተኛ ዙር ያውሶል ደረጃ 5916 ነው። ከዚህ ውስጥ 2714ቱ በከተማ ግብርና የተሰማሩ ናቸው። የቋሚ ተክል ልማቱ ከሴፍትኔት ተጠቃሚዎች አልፎ ለከተማዋ ማህበረሰብ ያለው ፋይዳ የጎላ እንደሆነም ገልጿል። ካለን የጎንደር ከተማ ቶፖግራፊ አንጻር ለፍራፍሬ ምቹ ስለሆነ እነዚህ አስርሽኝ ችግኞች ወደ ውጤት እየመጡ ነው ያያችሁት ፓፓያ ምርት ተጀምሯል። እነሱ ዛው ሳለ ይጠቀማሉ ሲቀጥል ለማህበረሰቡ በቅናሽ ዋጋ ያቀርባሉ ማለት ነው። ስለዚህ ኢኮኖሚካሊ ትልቅ ይጠቀማሉ። እዚች ቀበሌ እንኳን ብናይ 380 ዎቹ ወደ 1.5 ሚሊዮን ብር ከተጨማሪ ግብ ማስገኛና ከ20% ቁጠባ ውስጥ አላቸው ማለት ነው። ኢኮኖሚካሊ ትልቅ ተጠቃሚነት ማረጋገጥ ተችሏል። በቀጣይም ዘርፉን በማጠናከር የዜጎችን ተጠቃሚነት ለማሳደግ እንደሚሰራ አመላክቷል። የተራቆቱ አካባቢዎችን ለማልማት እየሰራ መሆኑን የሰሜን ተራሮች ብሔራዊ ፓርክ አይበገሬ የኑሮ ማሻሻያና ዘላቂ የስነ ምህዳር ፕሮጀክት ገለጸ። የአፈር ለምነትን ለመጨመር የሚንቀሳቀሰው ፕሮጀክቱ በበየዳ ወረዳ የሚከናወነውን የተፈጥሮ ሀብት ልማት ስራ በባለሙያዎች ተጎብኝቷል። የተፋሰስ ልማቱ የአካባቢውን ጥብቅ ደን በማስከበር የእንስሳት ደህንነትን ለመጠበቅ የሚያግዝ ነው ተብሏል። የፕሮጀክቱ የተፋሰስ ልማት ባለሙያ ስጦታው እንዳለ በፓርኩ ደባርቅ አዳርቃይና ጃና ሞራ ወረዳዎች የሚዋሰኑ ተፋሰሶች የአፈር ውሃ እቀባ መከናወኑን ተናግረዋል። ፕሮጀክቱ በ10 ዓመት እቅድ 12 ሞዴል ተፋሰሶችን ለማልማት እየሰራ ነውም ብለዋል። የበየዳ ወረዳ ግብርና ጽሕፈት ቤት ኃላፊ ገብረ ህይወት በላይነህ በፕሮጀክቱ እየተሰራ የተፋሰስ ልማት ተሞክሮ የሚወሰድበት ነውም ብለዋል። የተፋሰስ ልማት ስራውን የጎበኙ ተሳታፊዎች ከበየዳ ወረዳ ያገኙት ተሞክሮ በአካባቢያቸው ለመተግበር መዘጋጀታቸውን ተናግረዋል። መረጃው የሰሜን ጎንደር ዞን የመንግስት ኮሚኒኬሽን ነው። በማህበር ለተደራጁ ከ900 በላይ የማህበረሰብ ክፍሎች የቤት መስሪያ ቦታ መስጠቱን በምዕራብ ጎንደር ዞን የገንደ ውሃ ከተማ አስተዳደር አስታወቀ። የነዋሪዎቹን የመኖሪያ ቤት ችግር ለመፍታት እየሰራ መሆኑን የገለጸው ከተማ አስተዳደሩ የመስሪያ ቦታ የሰጣቸው ግለሰቦች በወቅቱ ወደ ስራ መግባት እንዳለባቸው አሳስበዋል። መረጃው የገንድ ውሃ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ኃይሉ ማሞ ያቀርበዋል። በምራብ ጎንደር ዞን የገንዳዋ ከተማ አስተዳደር የነዋሪዎችን የቤት መስሪያ ቦታ ጥያቄ ለመፍታት እየሰራው ነው ብሏል። በከተማው ለ59 ማህበራት የቤት መስሪያ ቦታ የተሰጣቸው መሆኑን የተናገሩት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱልከሪም መሐመድ ቀጣይ ለሌሎች የከተማዋ ነዋሪዎች ቦታ ለመስጠት ይሰራል ብለዋል። ይሄ ዛሬ የተመራውን በቀጣይ የመሰረተ ልማት ፍላጎቶች ስለሚኖሩ ከማህበር አመራሮች ጋር በመነጋገር ከበረሰቡ የሚጠበቀውን መዋጮ ያወጣሉ። እንደ መንግስት ደግሞ የሚጠበቅብንም ከእነሱ በፊት የተሰጠውን በዛ መንገድ ዘንድሮ ስለጀመርና የመብራት ለማስገባት ኮሚቴዎችን አዋቅረን እንቅስቃሴያን ያለ ነው። ያ እንዳለቀ ደግሞ ወደዚህኛው ስለሚሄድ የማህበራ አባሉም ያው መሰረተ ልማት ፍላጎት ለማሟላት ያው የበኩላቸውን ይወጣሉ ብለን እናስባለን። እንደ ከተማ አስተዳደር የመልካም አስተዳደር ችግሮችን ለመቅረፍ እየሰራን ያለው የሚል ሀሳብ ያለ የመስሪያ ቦታ የተሰጣቸው ግለሰቦች በወቅቱ ገንብተው የመኖሪያ ቤት ችግሮቻቸውን እንዲፈቱም ጠይቀዋል። ከተማ አስተዳደሩ ድካም ውጤት የሚያመጣው ለተደራጁ ማህበራት አባላት ቦታ ካስረከኑ በኋላ አባሉ ወደ ግንባታ እንዲገባ ነው። አሁን እየመራ ነው ያለነውም ቦታ ደግሞ በተመሳሳይ የፎቶ ጊዜው እንዳለቀ ወደ ግንባታ ይገቡ ያልገቡ ምንም በቤቶች ልማት እናስለይና ወደ ማስጠንቀቂያ ማስታወቂያ መውጣት ማስጠንቀቂያ መስጠት ሂደት አለው። በዛ ሂደት እስከመንጠቅ እንደርሳለን። ከዛ በፊት ግን ህብረተሰቡ የመኖሪያ ፍላጎት በጣም ከፍተኛ ችግር ስላለ። እዛ ይደርሳል ብለን እናስበም። ራሱ ገንብቶ ወደ ቤቱ ይገባል ብለን እንደምናስበው ተገቢውን የመሬት ካሳ በመክፈልና አስፈላጊውን ቅድመ ሁኔታዎች በማሟላት ለተደራጁ ማህበራት ቦታ መሰጠቱን የተናገሩት ደግሞ የገንዳዋ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ምክትል ኃላፊ ብርቁ ጎደበ ናቸው። ቦታውን ቡለክ በማውጣት በመሸንሸን ትክ ቦታቸውንም በማስረከብ ቅድሚያ ዛሬ ለመምራት ደርሰናል ማለት ነው። የመንግስት ሰራተኛው መምህራኑ፣ ሐኪሙ፣ ሌሎች ከፖሊሶች ጸረ ሽምቆች አድማ በተኖች ጠቅላላ ይሄ የሀገር መከላከያዎች፣ ፌዴራል ማረሚያ ቤቶች ሁሉም ስብጥር ነውና ይህን ስብጥር የሰው ኃይል እንግዲህ ጀምረናል እናጠናቀዋለን ብዬ አስባለሁኝ። የቤት መስሪያ ቦታ የተሰጣቸው የከተማ ኗሪዎች በበኩላቸው ቦታ በማግኘታቸው ደስተኛ መሆናቸውን ተናግረው በቀጣይ ቤታቸው ለመገንባት አስፈላጊ መሰረተ ልማት እንዲሟላላቸው ጠይቀዋል። ቦታው ደስ ነው የሚለው። መንግስት ማድረግ ያለበት ነገር ይሄ አካባቢው ቶሎ ከቤት ክራይ እንድንወጣና ያለውን መሰረተ ልማት መብራትም፣ ውሃም፣ መንገድም የተለያየ ነገር እንትን ብሎ ቶሎ አፋጥን ከቤት ክራይ እንድንወጣ እፈልጋለሁ። የቤት ክራይም እየጨመረ ኑሮም እየተወደደ በመድ ምክንያት መንግስት ያዘጋጅልን ተደራጅተን ቦታ ለመሰጠት በጣም ደስተኛ ሆነን ከአም በኋላ ግን ያው እኛ የምንፈልገው ፈልገው ቦታውን ተረክበን መሰረተ ልማቱ እንዲቀጥልልን ለምሳሌ እንደ መብራት፣ መንገድ፣ ውሃ ይሄን እንዲዘጋጅልን። በበጀት ዓመቱ ከ62 ሚሊዮን ብር በላይ ለአርሶ አደሮች ካሳ ተከፍሎ ለተደራጁ ማህበራት የቤት መስሪያ ቦታ መሰጠቱን ከገንዳዋ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ያገኘ ነው መረጃ ያመለክታል። የአማራ ክልል ጤና ቢሮ ከ2 ሚሊዮን ብር በላይ ወጪ የተደረገባቸውን 13 የሞተር ሳይክሎች በወልቃይት ጠገዴ ሰቲቱ መራ ዞን ለሚገኙ የጤና ተቋማት ድጋፍ አደረገ። ሞተር ሳይክሎቹ የትራንስፖርት ችግር ባለባቸው አካባቢዎች በሚገኙ የጤና ተቋማት አገልግሎት እንደሚሰጡ የዞኑ ጤና መምሪያ ኃላፊ ስማቸው ግዳይ ተናግረዋል። የትራንስፖርት ችግር የጤና ኤክስቴንሽን ተግባራትን ለማከናወን ችግር እንደሆነባቸው የወልቃይት ወረዳ ጤና ጽህፈት ቤት ኃላፊ ሲስተር ፍሬወኒ ጥሩነና የአውራ ወረዳ ዋና አስተዳዳሪ ፈረደ በሪውን አስረድተዋል። በድጋፉ የተገኙ ሞተሮች ወደ ወረዳ ወርዶ የጤና ተግባራትን ለማከናወን ድጋፍ ለመስጠት እንደሚያግዙም ነው የተነገረው። የዞን ዋና አስተዳዳሪ አቶ አሸተ ደምለው ከነፃነት ማግስት ለዞኑ ድጋፍ ካደረጉ ግንባር ቀደም ተቋማት መካከል የክልሉ ጤና ቢሮ አንዱ ነው ብለዋል። ቢሮው ለዞኑ የሰጠው ትኩረት የጤና አገልግሎቱን ተደራሽነት ለማስፋትና በሽታዎችን ለመከላከል የሚያግዝ በመሆኑ ምስጋና አቅርበዋል። ቢሮው ያደረገውን ድጋፍ አሪያ በማድረግ ሌሎች የክልል ቢሮዎች ዞኑን እንዲደግፉ አቶ አሸተ ጥሪ አስተላልፈዋል። ዘገባው ያምሳሉ አሞኜ ነው። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉት ነው የቆያችሁትን ይመስል ነበር። ከዜናዎቹ ጋር እኔ መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።